አመሰግናለሁ። የዕለቱን የቢዝነስና ምጣኔ ሀብት ዘገባዎች እንደሚከተለው ወደ እናንተ ማድረስ እንጀምራለን። ተመልካቾቻችን፣ የዕለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። በበጀት አመቱ ከ58 ሚሊዮን 470 ሺህ ብር በላይ ከዲያስፖራው ማህበረሰብ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ድጋፍ መደረጉ ተገለጸ። በመጨረሻ ምዕራፍ ላይ የሚገኘው የታላቁ የህዳሴ ግድብ ግንባታ እስከ መጋቢት ወር መጨረሻ ባለው 98.6 በመቶ መድረሱን የህዳሴ ግድብ ማስተባበሪያ ጽፈት ቤት ገልጿል። የማስተባበሪያው የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሰለሞን ዳንኤል እንደገለጹት ግድቡ በስድስት ተርባይኖች ኃይል እያመነጨ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብ የመሰረተ ድንጋይ ከተጣለ ጊዜ ጀምሮ እስካሁን ባለው ከ23 ቢሊዮን ብር በላይ ከ ህብረተሰቡ ድጋፍ መሰብሰብ መቻሉን፣ አስቀድመው ኢትዮጵያውያንና ትውልደ ኢትዮጵያን ባደረጉት ድጋፍ በዘንድሮ በጀት ዓመት ብቻ 125 ቢሊዮን ብር በላይ ድጋፍ ማሰባሰብ መቻሉን አክለዋል። በተያዘው በጀት ዓመትም ከ58 ሚሊዮን 470 ብር በላይ ከዲያስፖራው ለህዳሴው ግድብ ግንባታ ድጋፍ የተደረገ ነው ብለዋል። ዲያስፖራው ድጋፍ የሚያደርግበት ምቹ ሁኔታ ለመፍጠር የሚያስችል ፋስት ፔ መተግበሪያ ጋር ድጋፉን ለማጠናከር ስምምነት ላይ ተደርሷልም ብለዋል። የኢትዮጵያ ዲያስ ዲያስፖራ አገልግሎት ውጪ ከሚኖሩ ማህበረሰብ ከ3 ሚሊዮን ዶላር በላይ ለመሰብሰብ የንቅናቄ ስራ የጀመረ ሲሆን የሰላም ዋንጫው በየክልሎቹ እየተዘዋወረ እንደሚገኝም አብራርተዋል የሰላም ዋንጫው በደቡብ ኢትዮጵያ ክልል በሚያደርገው ጉዞ 600 ሚሊዮን ብር በላይ ለመሰብሰብ አቅዶ እስካሁን 155 ሚሊዮን ብር ሰብስቧል ታላቁ የህዳሴ ግድብ ግንባታ ሙሉ ለሙሉ ለማጠናቀቅ በ8100 እና በቴሌብር እንዲሁም በሁሉም የድጋፍ ማሰባሰቢያ አማራጮች ኢትዮጵያውያንና ትውልደ የኢትዮጵያን ድጋፍ ማድረጋቸውን እንዲቀጥሉ መቅረቡን አሻም ከማስተባበሪያው ጽሕፈት ቤት ያገኘችው መረጃ ያመለክታል። በንግድ ስርዓት ውስጥ የሚስተዋሉ ተግዳሮቶችን ለመፍታት በሚደረገው ጥረት ነጋዴው ተባባሪ መሆን እንደሚገባው ተገለጸ። የንግድ ማህበረሰቡ ለሁለንተናዊ እድገት የበኩሉን አስተዋጽኦ ሊያበረከት እንደሚገባ የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳደር ጌታሁን አብዲሳ ጥሪ አቅርበዋል። በክልሉ በየደረጃው ከሚገኙ የንግዱ ማህበረሰብና ባለድርሻ አካላት የውይይት መድረክ ተካሂዷል። የክልሉ ምክትል ርዕሰ መስተዳደር ጌታሁን አብዲሳ በዚህ ወቅት እንደገለጹት የንግዱ ዘርፍ ለሀገር ውስጥ ጠቅላላ ምርት ትልቁን ድርሻ እያበረከተ ነው ብለዋል። እንደ ሀገር ለተመዘገበው ፈ ፈጣንና ቀጣይነት ላለው የንግዱ ዘርፍ የማይተካ ሚና እንደነበረው ያነሱት የስራ ኃላፊው በንግድ ስርዓት ውስጥ የሚስተዋሉ ተግዳሮቶችን በቅንጅት ለመፍታት በሚያደርጉት ጥረት ነጋዴው ተባባሪ መሆን ይገባዋል ብለዋል። የክልሉ ንግድና ገበያ ልማት ቢሮ ኃላፊ አስር ኢብራሂም በበኩላቸው የንግዱ ማህበረሰብ በክልሉ እየተመዘገቡ ስለሚገኙ ስኬቶች ከግብ እንዲደርስ የተጀመሩ ጥረቶች ተጠናክረው መቀጠል ይገባቸዋል ብለዋል። አያይዘውም ነጋዴው ህብረተሰቡ እየተረጋጋ ህይወት እንዲኖር መስራት ይጠበቅበታል ብለዋል። ያለበቂ ምክንያት ምርትን በማሸሽ የኑሮ ውድነት እንዲባባስ የሚያደርጉ ውስን ነጋዴዎች ከድርጊታቸው መቆጠብ እንደሚገባቸውም ጥሪ አቅርበዋል። የስራ ኃላፊው የንግዱ ማህበረሰብ የሚያነሳቸውን ጥያቄ ደረጃ በደረጃ ከሚመለከታቸው ባለድርሻ አካላት ጋር በመሆን እንደሚፈቱ መግለጻቸውንም አሻም ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘችው መረጃ ይጠቁማል። የሞሪታንያ የቀድሞ ገንዘብ ሚኒስተር የአፍሪካ ልማት ባንክ ፕሬዚዳንት ሆነው ተመረጡ። ሲዲ ኡልታ ናይጄሪያዊን አኪዩን አደሲናን በመተካት ነው የባንኩ ፕሬዚዳንት ሆነው የተመረጡት። የ60 ዓመቱ የሞሪታንያ የአረብ ባንክን ለ10 ዓመታት መርተዋል። ታ 76.18 ፐርሰንት በማግኘት ማሸነፋቸውም ተገልጿል። ዛምቢያዊ የምጣኔ ሀብት ባለሙያ ሳሙኤል ሙዘሌ ሁለተኛ፣ ሴኔጋላዊ አማዱ ሆት ሶስተኛ ደረጃ በመያዝ ተመርጠዋል። ሲዲ ኡልታ በሚቀጥ አምስት ዓመታት የአፍሪካ ልማት ባንክን በፕሬዝዳንትነት ይመራሉ። ዘገባው የኦል አፍሪካ ኒውስ ነው። ሰው ሰራሽ አስተውሎቶች በቅርብ ጊዜ ውስጥ በዓለም አቀፍ ደረጃ የስራ አጥን ቁጥር እንዲጨምር ያደርገዋል ተባለ። በዓለም አቀፍ ደረጃ የአርቲፊሻል ኢንተለጀንስ ላቦራቶሪ ዋና ስራ አስፈጻሚ ቴክኖሎጂው በቅርብ ጊዜ ውስጥ በስራ አጥ ቁጥር ላይ አስደናቂ የሆነ ጭማሪ ሊፈጠር እንደሚችል ማስጠንቀቃቸውን ሲኤንኤን በዘገባው አስነብበዋል። መሰረነቅ አዘጋጅቶታል። ብርሃን እሸቴ ያቀርበዋል። ቴክኖሎጂው የሰው ልጆችን የዕለት ዕለት እንቅስቃሴ ማለትም ማህበራዊ ግንኙነት፣ የስራ ግንኙነትና ሌሎች ክንዋኔዎችን ተከትሎ ራሱን እያሳደገና እያበለጸገ የመጣ ሰው ሰራሽ አስተውሎት መሆኑን ባለሙያዎች ይናገራሉ። ዛሬ ላይ የተለያዩ ጥናትና ምርምሮችን ጨምሮ በርካታ ስራዎችን በመስራት ላይ የሚገኘው አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት በተለይ በቋንቋ ክምችቱ በመረጃ ሞዴልነቱ ወደር የለሽ እየሆነ መጥቷል። ሰው ሰራሽ አስተውሎት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ግንዛቤዎችን በማዳበር የሰው ልጆች ሊሰሯቸው የሚችሉ በርካታ ነገሮችን ጭምር በመስራት ላይ ሲሆን አለም ወደፊት ከፍተኛ ስራ አጦች ለማስተናገድ እንደምትገደድ የሚናገሩት የዘርፉ ሊቃኖች ተበራክተዋል። እንደ ሲኤንኤን ዘገባ ከሆነ ደግሞ የሰው ሰራሽ አስተውሎት ከሰዎች በሁሉም ያምረው ስራዎች ማለት ይቻላል የተሻለ መሆን ጀምሯል ነው የተባለው። የአሞዴ አንትሮፒክስ ዋና ስራ አስፈጻሚ ዳሪዮ አሞዴ ለሲኤንኤን እንደገለጹት ከሆነ የሰው ሰራሽ አስተውሎት ሁሉም ሰው በሚያደርገው ነገር እኔ የማደርገውን ጨምሮ፣ ሌሎቹ ዋና ስራ አስፈጻሚዎች የሚያደርጉትን ጭምር በተሻለ መልኩ በማከናወን ላይ ነው ብለዋል። ዋና ስራ አስፈጻሚው አክለውም አሞዴይ አንትሮፒክስና ሌሎች ኩባንያዎች ለመገንባት የሚሽቀዳደሙት የኤአይ መሳሪያዎች ግማሹን የመግቢያ ደረጃ በተለይም የነጫጭ አንገት ስራዎችን እንደሚያስወግዱ አብራርተዋል። በሚቀጥሉት አምስት ዓመታት ውስጥ ስራ አጥነትን ወደ ሀያ በመቶ ሊያድግ ይችላል ብለዋል። ይህ ማለት በጥቂት ዓመታት ውስጥ የአሜሪካ የስራ አጥነት መጠን በአምስት እጥፍ ያድጋል ማለት ነው ያሉት ስራ አስፈጻሚው መጠኑ ለአጭር ጊዜ በቆየው የኮቪድ-19 ወረርሽኝ ወቅት ከነበረው አንጻር ሲታይ የላቀ እንደሚሆን ተንብየዋል። በሚቀጥሉት ዓመታት የሰው ሰራሽ አስተውሎቱን በፍጥነት ማሳደግ ኢኮኖሚውን ኢኮኖሚውንም እንዴት እንደሚያሳድግ መገመት አዳጋች ሆኗል ብለዋል። ዋና ስራ አስፈጻሚው በኢኮኖሚ እድገቱ ላይ የሚታይ ለውጥ ለስራ አጥነት ቁጥር ጭማሪው የመጀመሪያው ከባድ ማስጠንቀቂያ አይደለም ባይ ናቸው። አካዳሚክና ኢኮኖሚስቶች የሰው ሰራሽ አስተውሎት በሚቀጥሉት ዓመታት ውስጥ አንዳንድ ስራዎች ሊተካ እንደሚችል በማስጠንቀቅ ላይ መሆናቸውን አያይዘው አንስተዋል። በተለያዩ የክብደት ደረጃዎች በዚሁ ዓመት መጀመሪያ ላይ የአለም ኢኮኖሚክ ፎረም ጥናት እንዳመላከተው ከሆነ 41 በመቶ ቀጣሪዎች በ2030 የሰው ሰራሽ አስተውሎት አውቶሜሽን ምክንያት የሰው ኃይልን ለመቀነስ ማቀዳቸው ተ

የቴክኖሎጂ እድገት በታሪክ የሚታወቀው የሰውን ሕይወት ቀላል ማድረግ፣ ተጨማሪ ገቢ መፍጠርና ኢኮኖሚ ማሳደግ ስለመሆኑ በማስቀደም የሚናገሩት ዋና ስራ አስፈጻሚው በሰው ሰራሽ አስተውሎቶች ላይ የሚመጣው መረጃ ትክክል ከሆነ የሰው ሰራሽ አስተውሎት ለአመታት ውድ ስልጠናና ትምህርት የሚያስፈልጋቸውን ስራዎች ሊያጠፋ ይችላል ብለዋል። ሰራተኞችም ለእኩል ወይም ከፍተኛ ክፍያ ለሚከፈልባቸው ስራዎች በቀላሉ የመሰልጠን እድል አይኖራቸውም ነው ያሉት። በማከልም ሕግ አውጪዎች በኤአይ ኩባንያዎች ላይ ቀረጥ ለመጣል እንኳን ሊያስቡበት እንደሚችሉ በመጠቆም ላይ ስለመሆኑ አመላክተዋል። አማካሪዎችና ኢኮኖሚስቶች ከፓራሌጋሎችና ከደሞዝ ጸሐፊዎች እስከ ፋይናንስ አማካሪዎችና ኮድ ሰሪዎች ያሉ ባለሙያዎች ስራቸውን በከፍተኛ ሁኔታ ሊለውጡ እንደሚችሉ ተንብየዋል። የሜታ ዋና ስራ አስፈጻሚ ማርክ ዙከርበርግ ባለፈው ወር በሰጡት ማብራሪያ አርቲፊሻል ኢንቴሊጀንስ በሚቀጥለው አመት ውስጥ የኩባንያውን ግማሽ ኮድ እንዲጽፍ እንደሚጠበቅ ተናግረዋል። የማይክሮሶፍት ዋና ስራ አስፈጻሚ ሳቲያናና ዴላ በበኩላቸው በአሁኑ ጊዜ ሰላሳ በመቶ የሚሆነው የኩባንያው ኮድ በኤአይ እየተጻፈ ነው ብለዋል። አሙዴ ለሲኤንኤን እንደተናገሩት ከሆነ ደግሞ አንትሮፒክስ ምን ያህል ሰው

የአርቲፊሻል ኢንቴሊጀንስ ሞዴሎችን ተጠቅመው የሰውን ስራ ለመጨመርና የሰውን ስራ ሙሉ በሙሉ በራሱ ስር ለመስራት እንደሚናገሩ አስረድተዋል። ኩባንያው ባሳለፍነው ሳምንት በተከታተለ ለሰባት ሰዓታት ያህል ራሱን ችሎች ሊሰራ ይችላል ያለውን አዲስ የኤአይ ሞዴል ይፋ ማድረጉንም አክለው አንስተዋል። ሞዴሉ በርካታ ውስብስብነት ያላቸውን ስራዎች በተለይም በሰዎች አማካኝነት ሊሰሩ የሚችሉ ስራዎችን እንደሚያካትት አክለዋል። ስራ አስፈጻሚው ብዙ ሰዎች አርቲፊሻል ኢንቴሊጀንስ በምን ያህል ፍጥነት እየገሰገሰ እንደሆነ አይገነዘቡም። ነገር ግን ተራ ዜጎች አርቲፊሻል ኢንቴሊጀንስ መጠቀ እንዲማሩ ሲመክሩ ይታያሉ፣ ብለዋል ሰዎች ካለፉት የቴክኖሎጂ ለውጦች ጋር ተጣጥመዋል ሲል ተናግረዋል። በጉዳዩ ላይ ያነጋገርኳቸው ሁሉም ሰዎች ይህ የቴክኖሎጂ ለውጥ እየተለየ ይመስላል፣ ፈጣን ይመስላል፣ ለመላመድ አስቸጋሪ ይመስላል፣ ሰፋ ያለ ነው። የሂደቱ ፍጥነት ሰዎችን ጠባቂ ያደርጋል ብለውኛል ሲል ለሲኤንኤን ተናግረዋል። የሰው ሰራሽ አስተውሎት ሞዴሎች ምን ያህል በፍጥነት እየተሻሻሉ እንደሆነ የሚሰጡ ግምቶች በስፋት የተለያዩ መሆኑን አስቀድመው፣ አንዳንድ ተጠራጣሪዎች ትልልቅ የኤአይ ኩባንያዎች ሞዴሎቻቸውን ለማሰልጠን ከፍተኛ ጥራት ያለው ያለውና በይፋ የሚገኙ መረጃ ሲያልቅ ብዙ ሶማሌ መረብን ቀድሞ ከጨረሱ በኋላ በኢንዱስትሪ ውስጥ ያለው ለውጥ ፍጥነት ሊቀንስ እንደሚችል መተንበያቸውን ትንትኖ ተናግረዋል። የቨርጂኒያ ዩኒቨርሲቲ የንግድና ኢኮኖሚክስ ፕሮፌሰር አንቶን ኮርኔክ ለሲኤንኤን በሰጡት ማብራሪያ ሰዎች አንዳንድ ጊዜ ራሳቸውን ያዝናናሉ፣ ግን ኢኮኖሚው ሁልጊዜም አዳዲስ ስራዎችን ይፈጥራል ብለዋል። ይህ በታሪክ እውነት ነው ያሉት ሊቁ ካለፈው በተለየ መልኩ የማሰብ ችሎታ ያላቸው ማሽኖች አዲሶቹን ስራዎች ሊሰሩ ይችላሉ ሲሉ ተናግረዋል። አክለውም ማሽኖቹ ምናልባት ከኛ ከሰዎች በበለጠ ፍጥነት ራሳቸውን ማሳደግ ይችላሉ ብለዋል። ትንታኔ ዘገባውን ለማስተናዳት ሲኤንኤን እና ቢዝነስ ኢንሳይደርን በዋቢነት ተጠቅመናል። ተመልካቾቻችን፣ ለዕለቱ የያዝናቸው የቢዝነስና ምጣኔ ሀብት ዘገባዎች እዚህ ላይ ተጠናቀዋል። እኔ ፍረዋል ሀይሎ ነበርኩኝ። መልካም ቆይታ።